እሱ ደግሞ ያበዛዋል። ተንጓል ጌ ተንጓል ሞት ያንጓል ለውና ውሃ ሙላት። ይኸውልህ ቤቱ ባዶ ነው አሁን ተቀምጦ፣ እሷም ይኸውልህ ገብታ እያንጎራጎረች ነው። ውስጥ ቸገራት። ምን ይሻለናል አለ በእናት ላይ በእናት ላይ አንቺ ነገር ነይ እስቲ ነይማ፣ ወደዚህ

ምንምክለክእ ላይ እንደ ፍጠር ጥሩ አድርጎ ያምጣው። በእናትህ ላይ እንደዚህ አይነት አነጋገር እንዴት ነው ምን የሚሉት ነው? እንዴት ነው ምን የሚሉት ማለት? የዛን ጊዜ እኔ አንተ ሰውዬ፣ እኔም አልካድኩም፣ ግልጽ ነው። ግን እንዲሁ ምን የሚሉት ነው ከተደረገ በኋላ እንደዚህ እሱ ነው እያለች ወደ እኔ ነገሩ፣ ባልናገር ግድ የለም እኮ

ነው? ምን ከፋለ? በእጅ ሰጠው በግር ፍለጋ ሆነ። ይው አሁን እኮ ሰውም ከሰውም መተማመን አልቻለም እኮ እንዴው ነበር እኔም። አዎ አንድ ልነግርህ እዛ በጠዋቱ እዛ ፖሊስ ዘንድ ነበር። እዚህ አዛ የሰፈራችሁ አካባቢውን በአንተ ይመራ ተሾም አለኝ። እናኔም ምን ነው ተመንጓለል ብዬ ችግር የለውም ወይ? አሁን ከዚያ አሁን ከዚያ እየመጣ ነው ወይስ ከሌላ ከሌላ ቦታ? ከዚያ እየመጣሁ ነው እንጂ በጠዋቱ ነው የሄድኩኝ። በጠዋቱ እጄ ነበር። ትናንትና ለቅሶ ላይ ተገናኘ። ምን እንዴት? እሺ ብለህ ትመጣለህ? እንዴት ከፋለ? ስንት የሚጥፍ ሰው በሞላበት እንዴት ዝም ብለህ እሺ ብለህ የምትመጣ? እንደ የተስተማረ ስንት አለ እኮ እዚህ ቀበሌ ላይ። አንተ ተው እንጂ አንተ። እንዴት እኔ አልተስተማርክም እያልከኝ ነው? እኔም እኮ ተስተምሬያለሁ። አሃ መሰረተ ትምህርት የተስተማረና አስኳላውን እንትን የተስተማረ አንደ አይደለም አንተ እኮ እናንተን ዙሮ ዙሮ ማስተዳደር አያቅተኝም። ሙት አንተን እና ይኸውልህ የደሜ ጎጆህን ማስተዳደር ከብዶ ነው። ታ አንድም ሁለት ሚስት የፈታህ ድሮም፣ የጎረቤት ምቀኛ እንዳለብኝ አንተ አትመራትም። እንግዲህ እንደሚሆን ነገር ምቀኛ ማይመጠም ወይ ከፍ አለሽ። የዝም ብሎ እነዚህ ሁለት ወንድማማቾች አጥምደው ያዙኝ። አሃ እሹ ማለው እሹ ማለው ነበር ደርሼ መጣሁ እንጂ አሃ ማለ አለ አለ የለም፣ ቤቱ ዝግ ነው እንጂ ዝም ብለህ አንተም እንደው ወብ የተፋ እቺ እንትን ሰጡኝ ብለህ ገና በል ዝም ብለህ አይ፣ አንተ እንደነ ምቀኛ ናቸው ወንድማማቾች። ወይ እንዴት አይነቱን ፎርሜሽን ነገረኝ። ወይ ሊቀመንበርማ ይልቅ ይልቅ እቺን ጥሩ አጋጣሚ መጠቀም አለብኝ። አ ይብስብስብ

ምን እሰራለሁ? ይሄን ወደ ቤት እያስገባሁ ነበር። ወደ ቤት እያስገባሁ ሲጀመር የነበረ ቤት ውስጥ አልነበረ። እንዴት እዚህ አግኝቼው? እኮ ወደ ቤት እኮ ነው። አንተ ነው አሁን። እና ይሄን ይሄን ወድቆ ማግኘት ሽምብራን

በቃ ይቅር በለኝ ይቅር በለኝ፣ ጉልበት ላይ ልደፋ። ደፊ ምን የምል ታደርግ ነው? ላይ የምትደፋ ምን የምል ታደርግ ነው? ለመሆን ምን ለምን ነው ልትሰርቅ የፈለክበት ምክንያቱ ምንድን ነው? ቤቱ ባዶ ሆነ፣ ቤቱ ባዶ ሆነ። አሁን ምን ማድረግ እንዳለብኝ አላውቅም።

ያስቀመጠችው ነው እሙት እኔ እንዴው ቸገረን ሸጥ ተታታለው ቢጀም ነው ብታረግልኝ ጥሩ ነበር ሳንቲም ባንክ ቤት አውጥቼ ሰጣለሁ እሙት ከዚያ ውጭ ሌላ የምረዳህ ነገር የለኝ እሱን ውሰድና አሁን የችግራችሁ ነገር ደግሞ ሰው ይመስላል። እንዲሁ አሁን ከገንዘው ወንድሙ ቤት ገብቶ መስረቅ ወይ ጃመል ያለበት ሰው እንዲሁ ምን አባቴ ይሻለኛል። ቆይ ልክ ለማስገባ